መቼም አሮጌ ኮምፒውተርና እና አዲስ ኮምፒውተር ስፒዱን ታውቃላችሁ አይደለም? አሮጌ ኮምፒውተር በድሮ ነው የሚያስብ፣ ያን የድሮውን። አዲሱ ደግሞ ያሁኑን ነው፣ የነገውን ነው። ራያቆዝ በጣም ያው ለጊዜው የሚመቹ እድሜያቸው ጭምር አእምሯቸው ጭምር ከእናንተ ጋራ ኔትወርኩ የሚስማማቸው ናቸው። አንዳንዴ የማንግባባ እና እሳቸው አሁን ለወጣቱ ምቹ ናቸው። በጣም ምች እኔ ጋር በጣም ነው። አሁን በምላችሁ ቋንቋ ገና ሳልናገር ሀሳቡን ሰርቀው ነው የሚወስዱ። ይህ እንግዲህ አዲስ ኮምፒውተር ጠባይ ነው። አዎ ሌላው ቢጭኑትም እሻይ በአሮጌው ኮምፒውተር ሪጀክት እያደረገ ወዲህ ሲሉት ሌላ ፊደል ያመጣል። ይሄ እንግዲህ ለወጣቱ ግራ ማጋባት ነው። እስኪ ስለ ወይዘሮ አበበችና ስለ ቤተሰቦቻቸው እግዚአብሔርን በጭብጨባ በደንብ በደንብ አይሰማም። ምስጋና ለእግዚአብሔር ነው። እግዚአብሔር አምላክ ስሙ ይክበር ይመስገን ከፍ ከፍ ይበል። የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ስሙ ይመስገን። ይህንሳ ላይ እንዳትወስጅኝ እናቴ ብዬ ነበር። እኔ እናሷ እንተዋወቃለን፣ የተነጋገርነውን ታምሜም በህመም ውስጥ ነበርኩኝ። በደጇ ቤቷ በቆርቆሮ ውስጥ ቡና እኔ ሳይ በስሯ ውሃ እየፈሰሰ እናቴ ራሪልኝ ባክሽ፣ ቀኔን ጣሪኬ ቀይሪ ብዬ ነበር። ወጣት ተማሪዎች፣ ወጣት የሰፈር ልጆች፣ የሰንበት ተማሪዎች ያለፈውን ታውቃላችሁና ይሄን ቀን ነበር ሳላልፍ አሳየኝ ብዬ የተባጸንኳት ድንግል ማርያም ራራችልኝ። ሁሉ ከሚችለው ልጇም ልጇ አደረሰልኝ። ይሄን ታላቅ ቀን አየን። እንኳን ደስ አላችሁ እላለሁ። እግዚአብሔር አምላክ ይመስገን። የአባቶች አምላክ ይመስገን። የሞቱትንም አባቶቼን አመሰግናለሁ። የእነሱን አርያኖ ተከተልኩት። አያቴን ነፍስ ይማርልኝ ላለሁ አያቴ አምላክ የረዳኝ ስላሴ አባቴን የስላሶችን ቤት ሰርቾ ነበር ያለፉትና እኔም ይሄንን የእነሱን ታሪክ ለማስቀጠል ነው። ሌላ ምንም አለለን። ተከበሩ የመንፈስ ቅዱስ ልጃችን ወይዘሮ አበበችና ቤተሰቦቻቸው ሁላቸውም እንደምን ቆያችሁ? እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሲእግዚአብሔርን አመስግኖ በዚህ በስርአቱ ብፁሕ አባታችን ብፁሕ አቡነ ማርቆስና ብፁሕ አቡነ ድሜጥሮስ እየመሩት ስርአተ እውደቱ ሲደረግ ለዕለቱ የሚገባው ለሥርዓቱ የሚገባው ቃል እግዚአብሔር ዝማሬው ምስባኩ መልእክታቱ ሲነገር እንደሰማችሁት ታላቁ ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ አስር ከቁጥር ሀያ ሁለት ላይ የተቀመጠ ቃል ነው። ወኮነ በውእቱ መዋዕል አድሰን ንጸት አለ ኢየሩሳሌም በዚያን ዘመን የኢየሩሳሌም ቤተ መቅደስ መታነጽ ወይም መታደስ ሆነ። እዚያም በኋላ ክረምት ነበር። ዋንሶ ሰው እግዚእ ኢየሱስ በሕዋረ ሰሎሞን በሰሎሞን መጠመቂያ በኩል ጌታ ኢየሱስ ይመላለስ ነበር ያለ ቅዱሱ ሐዋርያ ዮሐንስ ጽፎልናል። በኢየሩሳሌም በመጽሐፍ ቅዱስ ሥርዓት። የሕንፃ መታደስና የሕንፃ መገንባት በዓል ይከበር እንደነበረ መጽሐፍ ቅዱስ ይነግረናል። በእስራኤል አርባ ዘጠኝ ሰዎችና ከዚያ በላይ አባወራዎች ባሉበት አካባቢ የመገናኛ ድንኳን ይተከላል። በሀገራችን አጥቢያ ቤተ ክርስቲያን እንደምንለው ማለት ነው። ከዚያም ከፍ ሲል ብዙ ሕዝብ ሲኖር ምኩራባት ይታነጻሉ። ከዚያ ከፍ ሲል ደግሞ ቤተ መቅደስ ይታነጽና ሕዝቡ ለበዓል በዚያ እየተሰበሰበ እግዚአብሔርን ያመልክ እንደነበረ ዛሬም ድረስ ያለ ስርዓት እንደሆነ እና ያለን በመጽሐፍ ቅዱስም አንብበናል። ስለዚህ ያ ስርዓት የመጽሐፍ ቅዱሱ ትውፊት ዛሬም ድረስ እየሰራ ነው። እየሰማችሁ ነው አላችሁ? እኛ ቤተ መቅደስ አንጸን ስንጨርስ ሪቫን ቆርጠን አይደለም የምንገባው። እያንዳንዱ የቤተ መቅደሱ ክፍል በቅባ ቅዱስ ታትሞ ከብሮ እስከ ዛሬ ድረስ ይሄ ቤት ህንፃ ነበር የሚባለው። የሚሰሩትም ሰዎች ህንፃ አሰሪ ኮሚቴ ነበር የሚባሉት። ከዛሬዋ ዕለት ካሁኑ ዕለት በብፁዓን አባቶች ከተባረከባት ሰዓት ጀምሮ ህንፃ መባሉ ይቀርና ቤተ ክርስቲያን ወይንም ቤተ መቅደስ ተብሎ ተሰይሟል። ዛሬ በቅዱስ በቅብዓ ቅዱስ በቅብዓ ሜሮን ስለከበረ ስለተባረከ ስለተቀደሰ፣ ስለተጸለየበት ከዛሬ ጀምሮ አምደ ወርቁን እንሳለማለን፣ ግድግዳውን እንስማለን፣ ጎንበስ ብለን እንሰግዳለን። የቃል ኪዳኑ ታቦት በውስጥ ስላለ ከእግዚአብሔር ጋር በጸሎት እንገናኝበታለንና ይህን ያደረገ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሶዋን አበው ሊቃነ ጳጳሳት ዛሬ አስራ ዘጠነኛ ቀናቸው ነው። መጀመሪያ የሰበካ ጉባኤ ስብሰባ ነበረ። ከዛ በኋላ የቅዱስ ሲኖዶስ ስብሰባ እስከ ዛሬ ስድስት ሰዓት ድረስ ሲከናወን ቆይቶ ያለ እረፍት ያለ ድካም በስብሰባ ዝለው፣ ነገር ግን ደስ ስላላቸው እናንተ የሰራችሁትን ቤት ለመባረግ እረፍት እንኳን ሳያስፈልጋቸው ወደዚህ የመጡትን ታላላቅ ሁለቱን ብፁዕ አቡነ ማርቆስን፣ ብፁዕ አቡነ ድሜጥሮስን እንድታመሰግኖ ጠይቃለሁ። የብፁዓን አባቶቻችን በረከታቸው ይደርብን። ምስጋናው ይቀጥላል፣ ዝማሬው ይቀጥላል። ከብፁዓን አባቶች መካከል አንዱ ብፁዕ አቡነ ማርቆስ ጸሎት ያደረጉልንና ይቆየን፣ እግዚአብሔር ይስጥልን። ሁላችሁም ጊዜ ለመቆጠብ ነው። እንኳን ደስ ደስ አለን፣ ደስ አለን፣ ደስ አላችሁ። እንግዲህ በመሰረቱ ትምህርት የሚሰጠው ሰው ገብቶ አውቆ ተረድቶ ስራ እንዲሰራ ነው። አሁን ዛሬ እናንተ ሁላችሁ መምህራን ናችሁ የዚህ አጥቢያ በተለይ ወይዘሮ አበበች እና እንዲሁም በአጠገቧ ያሉት መምህሮቻችን እናንተ ናችሁ። ዛሬ በእውነት ማን ነው እንደው ቦታ በጫማ በሚሸጥበት በካሪ ስንት እንደሚሸጥ ታውቃላችሁ። ክርስትና እንግዲህ ሲገባ እንደዚህ ነው። ከዚህ ቀጥሎ ደግሞ አካልንም መስጠት ይቻላል፣ በደረጃ ማለት ነው። ሰይፍ ቢመጣ ሌላም ቢመጣ ከክርስቶስ ፍቅር የሚለየ ማነው የሚለው ነገር ተግባራዊ ይሆናል። አሁን እንግዲህ ታውቁት አላችሁ። ምናልባት አንዳንድ እንግዶ ካልሆናችሁ ሌሎቹ ባለቤት ናቸው? እንዴት እንደነበረ ዛሬ እንደዚህ ሰው አእምሮ ሲታይ እንግዲህ ዳገቱን ቁልቁለቱን የምታውቁ እናንተ ናችሁ። በእውነት ያለምንም አሁን እንደተገለጠው በዚህ በተሰራው ስራ ግለሰቦቹ ኑሮ ዛሬ ማጣፊያው ባጠረበት፣ ሽንኩርት ቲማቲም ለመግዛት ሰው በሚቸገርበት ጊዜ ብቻን እያንዳንዱ ልስኑን እንደው ጠቅላላ የፈጀውን በቡድንም ይሁን በግለሰብ እንግዲህ ክርስትና እንደዚህ ነው። እሺም ክርስትና ሲገባ ገና ነው። ግን እየተንደረደርን ነው። አዎ ወደዚያ ለመሄድ ምክንያቱም አባቶቻችን ዓይናቸው ፈርጦ ጅግራቸው ተቆርጦ ነው። መሬትማ አለመታደል ሆኖ እንጂ የእግዚአብሔር አልነበር ለባለቤቱ ይነፈጋል። እንደ ለባለቤቱ ለሰጠ ለእግዚአብሔር እና ይሄ መቼ ሰው ካልገባው ምን ይባላል? አው እናውቃለን። ነገ ሁሉም ሰው በቁመቱ ልክ ብቻ ነው መሬት፣ ያውም እግዚአብሔር ቢፈቅድ ቢያድል ወደዚያኛው ዓለም የሚሄደው እና ደከመን አይባልም። ለቤተ ክርስቲያን ደከመን አይባልም። ምን ሰርተን ግን ደካም ወይ ስለሆን የምናወራው ያንኑ ድካሙን ነው እንጂ በጉባኤም ብሰነብት ለዚሁ ነው። ቤተ ክርስቲያን እንድትቀጥል ችግሩን አብረን ተወያይተን መፍትሄ እንዲመጣ ነው የሰነበት ነው እና በጥሩ ሁኔታ ጊዜ አልፈቀደልንም ከሌላው ጊዜ ሆነስ ብዙ ጊዜን ቆይ ነበር። የዘንድሮው ደግሞ እንደወጣን ያለ ርዕስ ዘመን የሚባል አራት ቀን ነው። ያኛው እንዳጠቃላይ ነው። ይሄ ደግሞ የቅዱስ ሲኖዶስ ያ ጉባኤው ያሳለፈውን በውሳኔ ደግሞ ስራ ላይ እንዲውል የማድረግ ነው። ጉባኤያችንም በሰላም ተፈጽሟል። እንኳን ደስ አለን ደስ አላችሁ። እግዚአብሔር ይባርካችሁ፣ መቤታችን ትባርካችሁ፣ ተባርካችሁ። አቡነ ማርቆስ በጣም ያው ለጊዜው የሚመቹ እድሜያቸው ጭምር አእምሯቸው ጭምር ከእናንተ ጋራ ኔትወርኩ የሚስማማቸው ናቸው። አንዳንዴ የማንግባባ ምችም አሮጌ ኮምፒውተርና አዲስ ኮምፒውተር ስፒዱን ታውቃላችሁ አይደለም? አረጀው ኮምፒውተር በድሮው ነው የሚያስብ ያን የድሮውን። አዲሱ ደግሞ ለአሁኑ ነው የነገውን ነው እና እሳቸው አሁን ለወጣቱ ምቹ ናቸው። በጣም ምቹ እኔ ጋር በጣም ነው። አሁን በምላችሁ ቋንቋ ገና ሳልናገር ሀሳቡን ሰርቀው ነው የሚወስዱ። ይህ እንግዲህ አዲስ ኮምፒውተር ጠባይ ነው። ሌላው ቢጭኑትም እሻይ በአሮጆው ኮምፒውተር ሪጀክት እያረገ ወዲህ ሲሉት ሌላ ፊደል ያመጣል። ይህ እንግዲህ ለወጣቱ ግራ ማጋባት ነው እና ስለዚህ መላከ ብርሃንም ይበቃወታል ሊል መሰለኝ። አይደል? ልክ ነው። አዎ እኔ ወደ አሮጆ ኮምፒውተር እንዳልቆጠል አሁን ይበቃኛል። እስቲ ስለ ወይዘሮ አበበችና ስለ ቤተሰቦቻቸው እግዚአብሔርን በጭብጨባ ቸብ ቸብ። በደንብ በደንብ አይሰማም! ወደም ወደም ባይሰማም ምስጋና ለእግዚአብሔር ነው። እግዚአብሔር አምላክ ስሙ ይክበር፣ ይመስገን፣ ከፍ ከፍ ይበል። የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ ስሙ ይመስገን። ሁሉን ያደረገልኝ እግዚአብሔር ይመስገን እላለሁኝ። እኔ ደካማዋን ጎብኝቶ አባቴ ማይገባኝን ስላደረገልኝ እግዚአብሔር አምላኬን አመሰግናለሁ። እኔ ብተዋት ያልተወችኝ እናቴ ድንግል ማርያም፣ የዘር ያዕቆብ እናት፣ መልካሟ ሩሯዋ እናቴ ይህንሳ ላይ እንዳትወስጅኝ እናቴ ብዬ ነበር። እኔ እና እሷ እንተዋወቃለን። የተነጋገርነውን ታምም በህመም ውስጥ ነበርኩኝ በእጇ ቤቷ በቆርቆሮ ውስጥ ቡና ለቤቱ ኘሳይ በስሯ ውሃ እየፈሰሰ እና ተራሪልኝ ባክሽ ቀኔን ጣሪኬ ቀይሪ ብዬ ነበር። ወጣት ተማሪዎች፣ ወጣት የሰፈር ልጆች፣ የሰንበት ተማሪዎች ያለፈውን ታውቃላችሁ እና ይሄን ቀን ነበር ሳላልፍ አሳየኝ ብዬ የተፋጸንኳት ድንግል ማርያም ራራችልኝ። ሁሉ ከሚችለው ልጇ ልጇ አደረሰልኝ ይሄን ታላቅ ቀን አየን። እንኳን ደስ አላችሁ እላለሁ። ዳሄር አምላክ ይመስገን። የአባቶቼ አምላክ ይመስገን። የሞቱትንም አባቶቼን አመሰግናለሁ። የእነሱን አርያ ነውና ተከተልኩት። አያቴን ነፍስ ይማርልኝ ላለሁ አያቴ አምላክ የረዳኝ ሥላሴ አባቴን የሥላሶችን ቤት ሰርቶ ነበር ያለፉትና እኔም ይህንን የእነሱን ታሪክ ለማስቀጠል ነው፣ ሌላ ምንም አይደለም። ይሄንን አየኝ አምላኬ፣ ጎበኘኝ እኔ ጌታ የማይገባኝን እኔ ደከመዋን ጎበኘኝ፣ ለዚህ ታላቅ ደስታ ቀን አበቃኝ። እግዚአብሔር አምላክ ይመስገን። ላለው የአካባቢ ልጆች፣ ወጣቶች፣ ወንድሞቼ፣ እህቶቼ፣ እናቶቼ አብራችሁ ያለቀሳችሁት የደከማችሁት፣ የወጣችሁት ይሄን በማየታችሁ ክብር ለእናንተም ይሁን፣ ክብር ለእግዚአብሔር ይሁን እላለሁ። ምስጋና ይድረሳችሁ። እጅግ በጣም ለመወዳቸው የሰንበት ተማሪዎች የዚህ ደብርት ሰንበት ተማሪ ብቻ ሳትሆኑ የጎሮ ገብርኤል የቅዱስ ሚካኤል ቤተክርስቲያን ሰንበት ተማሪዎች የአጋይስት ዓለም ስላሴዎች ሰንበት ተማሪዎች የእመቤታችን የቅድስት ድንግል ማርያም ሰንበት ተማሪዎች ያን ሁሉ እንባ አብሶላችሁ እግዚአብሔር ይህን ቀን ስላሳየን አብሮ እግዚአብሔር ይመስገንናለው። ልጆቼ ተባረኩልኝ። አመሰግናለሁኝ። እግዚአብሔር ያክብርልኝ። መድኃኔዓለም አባቴ ያክብርልኝ። እንግዲህ ያው እግዚአብሔር ለዚህ ደስታ አብቅቶናል። እኔ ሰው ነኝ፣ ደካማ ነኝ። ሁሉን አይቶ እግዚአብሔር ግን ሙሉ አድርጎኛል። ዛሬ እኔ ብሞት እንኳን እልል እያላችሁ ሸኙኝ ነው የምለው። ማናችሁም እንዳታለቅሱልኝ ልጆቼ። ዛሬ ታላቅ ቀን ነው ለእኔና፣ እግዚአብሔር ይመስገን። ሁሉን የሚችል እግዚአብሔር ነው። ይሄንንም ያደረገው እግዚአብሔር ነው፣ ከነናቱ ከእናት የቅድስት ድንግል ማርያም ጋርና፣ የወደፊቱንም እግዚአብሔር ይወስንላለውኝ። አመሰግናለሁ። ወይዘሮ አበበች ወደዚህ ቤተ ክርስቲያን የመጡት በዊልቸር ነው። ብፁዕ አባታችን ፓራላይዝድ ሆነው እጅና እግራቸው አካላቸው ቁልፍልፍ ብሎ አንደበታቸው አይናገር አይናቸው አያይ ጆሮቸው አይሰማም። ማን ፈወሳቸው? እግዚአብሔር ግን እንዲህ አድርጎ መጻጎን የፈወሰ አምላክ እሳቸውንም ፈውሶ በዛሬው ዕለት በእንደዚህ አይነት መልኩ ቆመው በዚያ ወደ ምረት ላይ የእግዚአብሔርን ኃያልነት የእናታችን ቅድስት ኪዳነ ምሕረት አማላጅነት ለመመስከር በቅተው ህንጻ ቤተ ክርስቲያኑን ለማስመረቅ በቅተዋልና ይህን ይሄን ላደረገ አምላክ ክብር ምስጋና ይግባው። ጸሎት ተዘጋጁ ሁላችሁ። እንግዲህ እስካሁን የነበረውን ቻናል ተው፣ አሁን ወደ እግዚአብሔር ነው። ማንንም እንዳትሰሙ፣ ማንንም እንዳታዩ፣ ቤትም ምዳችሁ እንዳታንጎዳጉዱ እግዚአብሔር አምላክ በእውነት በዚህ ባጭር ጊዜ በዚህ ኑሮ በጣም በተወደደበት ስሙን የምንጠራበትን ሰላም የምንሰብክበትን የተበጠኑትን አንድ የምናደርግበትን ስለ ሀገራችን ስለ ኢትዮጵያ የምንጸልይበትን ቦታ ስለሰጠን አሁንም የተመሰገነ ይሁን። የወላዲት አምላክ ረድኤት ወረከት ይደርብን። የወጣችሁ የወረዳችሁ፣ እግዚአብሔር ይባርካችሁ። ሌሊቱን ይባርክልን። ደስ ብሎን በዓሉን እንድናከብ የእግዚአብሔር አምላክ ፈቃዱ ይሆንልን፣ አባታችን